እንግዲህ አበበ እና በላይነሽ ወደ ከተማ መጥተዋል። ከተማ መጥተውም እንግዲህ ከሊሊ ጋር ለመቀመጥ ወስነዋል። አደይም እንግዲህ ቅድም ጓደኛዋ ከምታምናትና ከምትተማመንበት ጓደኛዋ ቤት ውስጥ ወስዳ ያስቀምጣቸዋለች። ዘና በሉ ጓደኛ ስለሆነች ምንም ነገር እንዳትረበሹ በማለት እንግዲህ ቤቱ ቤታችን ነው በማለት ያስገባቸዋለች። ነገር ግን ያቺ በላይነሽ የምትባለው ብርሃኔን ጠርጥራታለች። ዴቭ እንደተመቻት እና ያው እዚህ መጣ ሳለ እንግዲህ በህመማው ምክንያት ተንከባክባ ስለነበረ ያ ነገር ደሞ አሁን ላይ ደግሞ ተመልሰው ወደ ገጠር ሲሄድ እሷን ብሎ የመጣ ስለ መስራት ጥሩ ስሜት እየተሰማት ነው፣ ፍቅርም ሳይዛት አይቀርም በማለት እንግዲህ በላይ ነሽ ወይም ደግሞ ያ በፍቅረኛ ለአደይ ትነግራታለች። አደይ እንዴት እንደስ ሊሆን ይችላል አልገባኝም በማለት እንግዲህ ውዝግብ ብላ ነው ያለችው። በእርግጥ እንግዲህ አደይ መናገር ነበረባት ለብርሃኔ ቢያንስ እንኳን ከእኔ ፍቅር እንደያዛት ነው እንደምትወደው ያለበት ነግራት ይህ ነገር አይፈጠርም ነበር። ግን አሁን ብርሃኔ በፊትም መጠረጥራት ከባድ ኮት ጋር ስለነበረ የነገር ነገር ጠርጣሬ አድሯታል። ወደዛ ስለ ሄደ ራሱ በጣም ነበር የተደሰተችው። በሌላ በኩል እንግዲህ ሌሊ ራሱ መክራት አለች እንደ ለምን አልነገረቻትም በማለት ደንግጣለች ማለት ነው። እውነት ነው መናገር ነበረባት፣ ግን ደግሞ አልነገረቻትም። በሌላ በኩል እንግዲህ አሁን ዴቭ አገር ቤት ሄዶ ያው በማህበረሰቡ እንዲሁም ደግሞ በገጠሩ አካባቢ እንዲሁም ለአዳይ አባት ከውጭ ሀገር የመጣላት የሚሆነው ነው ከእጅ ይሏታል፣ በማለት እንግዲህ ዳይመንድ ለዴቭ እንዲፈቀድለት እያደረገ ነው። የተለያዩ ሙከራዎችንም አድርጓል። ይሁን እንጂ ከፈረንጃ ሀገር ነው የመጣ እያለ ዳይመንድ ይነግረዋል ማለት ነው። ዴቭም እንግዲህ ይኸው የሄደው አቅሙና ደብረቶ ካለኝ ይነግራታለሁ ለእናትሽ አደይ እንደፈለግኳት በማለት እንግዲህ ለብርሃኔ ይነግራታል ማለት ነው። ብርሃኔ በእርግጥ ወደ እዛ ገጠር ሲሄድ ምንም እንኳን ደስ ቢላትም ግን ደግሞ አንድ የደበቃት ነገር እንዳለ ይሰማታል። ዴቭ የደበቀ ነገር አለ ምንድን ነው በማለትም እንግዲህ ስትጠይቀው ነበረ እሱም እንግዲህ አረ ምንም የለም ነው በማለት የሸመጠታት ቢያንስ እንኳን ለብርሃኔ ቢነግራት አሪፍ ነበረ ግን ካሁን በኋላ ወደ ከተማ መምጣት ከፈለግሽ በጣም አሪፍ ነው ብሏታል ብርሃኔም።

አሁን አንድ ሽማግሌ ምንድን ነው እንደዚህ የምትተባበሩብኝ? ምን አረኳቸው? እና ነው ድርሻችሁ እኮ ሰጥቻችኋለሁ። አንድ መሪ ሽጫ አለቀ። ከዚህ በኋላ ሌላ ምን ይሰጣችሁ? ወደ ኋላ እየሄድካ ተፈተሽ፣ ጉዳዩን ነገር አታምጣ፣ ነገር አጠምዝዝ እያለው ነው የነበረ። እንግዲህ አጅሬም እኔ እንደዛ ማለት አይደለም በማለት ነው እንግዲህ ጉዳዩን ቀለላ አድርገው ለመማር የፈለገው እንጂ ያደ አባት አሁን ስለዴቭ እንግዲህ ስለተነገረው በጣም አዝነው ነበረ። እንዲሁም ደግሞ ደስ ብሎታል ማለት ይቻላል። ምክንያቱም ሀብታም ነው፣ የሀብታም ልጅ ነው፣ የተከበረ ልጅ ነው ብሎ በጣም ብዙ ነገሮችን ስለነገረው እንግዲህ በፈቃደኝነት እሺ የሚል ይመስላል። ግን ደግሞ ባለፈውን የዚህ ደግ ሸላት ያለ የሌለኝን ነገር አውጥቼ አላገባም ብላኮ ከተማ የኮበለለችው ታዲያ እንዴት ነው እሱንሽ የምትለው የሚል ጥያቄም መጥቶለታል። ግን ደግሞ ዳይመንድ ዴቭን ብቻ ሳምኖ እንድታገባው እያደረገ ነው። ግን ደግሞ አሁን ይህ ዳይመንድ በጣም ላዳይ አባት ብዙ ነገሮችን ከነገረውን በኋላ የአዳይ አባት ደግሞ ያው እንግዲህ በጣም ራስ ወዳድ እና የገንዘብ ሰው ስለሆኑ ብዙ ነገር ቢጠይቅስ የዴቭን አባት ይህኔ እናምጡ ካለቁ ከአቅማቸው በላይ ደግሞ ሀብታም ናቸው ብለው ሊጠራባቸው ይችላል፣ እንግዲህ ለሽምግልና የሚሆነው። በሌላ በኩል እንግዲህ ፍቅርን ከቤት ወታ ነው ያደረችው። ከአባቷ ጋር ስትሄድም እንግዲህ አባቷ እንደማይፈልጋት ይፈልጋት ከተረዳችውም በኋላ ወታ ጎዳና ላይ ያራለች። በዚህ ጎዳና ላይ እንግዲህ ዳንኤልን ታውቃለች ማለት ነው፣ የፍቅርን ወንድም እንግዲህ ዳኒም በዛ ሌሊት እማ ብቻሽን ጥየሽ አሌድም በማለት አብራት ነው ያደረው። እንግዲህ ከቤዛ እየተሻለ እና ጥሩ ሰው ሳይሆን አይቀርም እንግዲህ ዳኒ ወይም ደግሞ ዳንኤል። ምክንያቱም ቅርብ ሰው ጭለፋ ብቻውን ቁጭ ብላ ሲያያት ጃኬቱን አውልቆ ሰጥቷታል። ነይ ልሸኝሽ ወደ ቤት ሲላት ደግሞ አሌድም ከእናቴ ጋር ተጣልቻለሁ ነበር ያለችው። እሽ እንደዛ ከሆነ እኔም እንዴት ስላለችኝ ብቻሽን በዚህ ለሊት ጥየሽ አሌድም፣ በቃ እዚጋ እናራለን ይላታል። ፍቅርም እንግዲህ ልታልታለ ነው እንዴ፣ ልህፃ ልጅ አይደለም፣ ዘወር ብላ ትኖራለች። ይሁን እንጂ እንደምንም ብሎ እንግዲህ አስማምቶ ያው አንድ ላይ አድረዋል። ጃኬቱን ጃኬትን ለብሳለች። ፍቅርም እንግዲህ በጣም ፈርታ ነበረ፣ ምክንያቱም በተጨለመ የሆነ ነገር ቢያረገኝ ዝ እያለች ነበረ። በእርግጥ ፍቅር አሁን በተጨለመ ከቤት መውጣቷ ጥሩ ነው። አንደኛ ብርድ ምን አይነት እንደሆነ አታቅም፣ ሁለተኛ ደግሞ የሰውን ክብር እንዲሁም ደግሞ ስለ እናቱ ያላትን ፍቅር አልተረዳችም። እንግዲህ ውጭ በቆየችበት ጊዜ የኔ እናት እንደዚህ እንደዚህ ነሽ፣ መልካም ሰው ናት፣ ግን ከኔ የተነሳ ለሌሎች ሰዎች ነው የምታደለው፣ እነሱ ነው የምትወዳቸው ብላ ስታማክረው እድለኛ ነች፣ በጣም ጥሩ እናት ነው ያለች። የኔም እናት እንደዚህ ነበረች፣ በህይወት እያለች በጣም አልሰማትም ነበረችው፣ ጣፍጭቅ ነበር፣ ብዙ ነገር እናደርግ ነበር። እና በቃ መልካም እናት ነበረች ይላታል። ግን ደግሞ አሁን የት ናት ብላ ስትጠይቀው የለች፣ ሞታለች ማለት እንግዲህ። ቤዛ እናቴ ታማለች እያለች ስትዋሽ ስትሸረካከት ነበር፣ ነገር ግን ዛሬ ደግሞ እናታቸው በህይወት እንደሌለች ተረድተናል። እጧት ሆነና፣ ያው ዳይመንድ ከሻኪራ ጋር ነው እንግዲህ ያለው። ኬንጎም እንግዲህ ብዙ ጉድለቶች እንደጎደሉበት አሁን ተሰምቶታል። ምክንያቱም ብዙ ነገሮችን የሚሸፍንለት ዳይመንድ ነበረ። አሁን ግን ዳይመንድ አጣገቡ ስለሌለ ገንዘብ ምንም፣ ብቻ የሚያስፈልገውን ነገር እሱ ነው። ጓደኛው ነበር የሚሸፍንለት። በዚህ የተነሳ እንግዲህ ጎደሉ እንደሆነ ተሰምቶታል። ይሆን እንጂ ብርም ተበድሮ ነበር ካሹ በዛ ምክንያት እንግዲህ ስልክ ደውሎ ጓደኛው ብር ላክልኝ ነው። በጣም አመሰግናለሁ። ጨክቅ ተሎ ተመለስ። ምን አላድረው የመጣው ለካንተ ነበር። ግን ጎደሉኝ ስትሞላልኝ የነበረ እያለ ሲያመሰግንኝ ነበረ። እዚህ በተጨማሪ እንግዲህ ያው ቀመጠል ቆይ ካሹ እና ከዚህ ማን ነው የሚቀርበው? ለምን እኔን አልጠየከኝም ገንዘብ በማለት በጣም ተናዳበት ነበረ። እንግዲህ ኬንጎን ተረጅኝ እንይላታል እውነት ነው። ቅምጥል እንግዲህ ልትረደው አልቻለችም። ኬንጎን በአሁኑ ሰዓት ከጎኑ መቆም ያለባት፣ ግን ደግሞ እሷ የምትፈልገው ምንድን ነው በግልጽ እንዲነግራት ይህን ነገር ፈልጋለሁ ስጭኝ ምናምን ብላ ነው ወይም ደግሞ እንድትል ነው የፈለገችው። ስለዚህ ኬንጎ በሰዓቱ የአበባ ግዛ ብሎ ስለነበረ ከዛ ዘረፈኝ እንይላታል። ግን እስከምትዘረፍ ምን ይዘህ ነበር አንተ፣ ወንድ አይደለም ለምን አትከላከልም እያለች የሚመስላል። ይሁን እንጂ በጣም ኃይለኛ ነበር ልጁ ካላትም፣ በኋላ እሺ ብላ የተበደረውን ብር ተከፍልለታለች ማለት ነው። ስልክን ካስደወለችው በኋላ እንግዲህ በመጨረሻም ገንዘቡን ከፍላለታለች። የዋሹም እንግዲህ የሮማን ፍቅር ስላልወጣለት ገንዘቡን ልትከፍለው ስትሄድ አይቀመጥም። አንቺ እኮ በጣም የገባች ነች፣ በጣም እንደምትወጂ ያስታውቃል። ይህን ያለች እንጂ ምንም ፍቅር ማይገባት እያለ ልቡን እያስታመመ ነበር ማለት ይቻላል። በግራ በኩል እንግዲህ ሀጅሪት ፍቅር ጠብተ ስለነበረ እና ሆኖ የሚጠፋ ሰላትን ተጭንቃ ነበረ። ሮማንም ይህንን አይታ አሹ ባክቤድ እና ፈልጋት ስትለው ነበር። አሹ የሚያገባም እንደውም አቤት መውጣቷ ጥሩ ነው እኛ የተወሰነ እንድናርፍ አድርጋናለች በማለት ሊፈልጋት አልቻለም ነበረ። እንግዲህ ሮማንም እንደምንም አድርጋት እንዲህ ፈልጋት አድርጋለች። ግን በራሷ ጊዜ ነው የመጣቸው ፍቅር። እንግዲህ ያው አጅሬ ባቡር የለፍ ሲል አላያቸውም። የሚገርመው ነገር እሷ አላያቸውም ግን ደግሞ ያያቸው ኪንኮ ነበረ። ኪንኮም እንግዲህ እሷን ካያ በኋላ እንዴት ደግሞ ውጭ ማደር ጀመረች ትችው ማለት በጣም ተገርሞ ነበረ። አይመለከትም አንተ ብላ ጃኬቱን ጥላለት ወዲያውኑ ወደ እናቷ ቤት መጣችሁ። በጠዋት እንግዲህ በርት ቆፈቆፍ አለ። ያሹም ዋናው ውሉ እንደተለመደ ወደ ሂጉ ያነሳላታል፣ ይከፍትላታል። ከዛ እንግዲህ የሆነ ነገር ትጀምራቸዋለች። ሮማን በጣም ደስ ብሏት ተመለሰች። በሌላ በኩል እንግዲህ ሊሊ ባቡሬን አፍቅረዋለች፣ ግን ደግሞ መናገር አልፈለገችም። በጣም ስቅስቅ ብላ እያለቀሰች ለአደይ ስታማከራል ነበረ። አደይ ምናልባትም እኮ ያፈቀረ አንቺ ሊሆን ይችላል ባክሽ እያለቻ እንግዲህ ሊሊ አይደለም እኔን አይደለም ፍቅር እንዳያዘው ሰው ነግር፣ ግን ደግሞ ከእኔ ሳይሆን ከሌላ ነው ትላታለች። እንግዲህ አደይ የጠረጠረችው ነገር ልክ ነው። ከራሷን ያዛት፣ ግን ደግሞ መናገር አልፈለገም። ያው እስከምትረዳው ድረስ ማለት ነው። ፍቅር ቢገልጽላት በጣም አሪፍ ይሆናል፣ ግን ደግሞ ሊሊ አሁን እሺ ቢያቀርብልሽ የፈቅሩን ጥያቄ ተቀባይዋለሽ? ወይስ ደግሞ አትቀበዩም? ስትላት እኔ እንጂ አልቀበልም፣ ግን ደግሞ ወድጇ አሉ ምስል ሳላውቀው፣ ግን ሰው ማመን በቃ ከብዶኛል ትላለች። እንግዲህ ክሷን ያፈቀረ ሰው ወይም ወደደችው ሰው በጣም እድለኛ ነው እያለች እንግዲህ ሊሊ በራሷ አንትን እያለች ነበረ። እውነትም እድለኛ ናት። እንግዲህ ሊሊ አንቺ ነሽ እድለኛዋ በዛ አጋጣሚ ማለት ነው እንጂ እንግዲህ በቃ በጧትም አልቅሳ ስለነበረ ተሰምቶት እንግዲህ ልቡ ነግሮት በእጽዋቱም ቅምጥል እኔ ልሄድ ነው ወደ ቪላ ነው በማለት ሻክሻክ ብሎ እንግዲህ ሄዷል። እሷም አልናገርም ብለዋለች ለእናቱ። እናቱም ጠርጥራለች። የደበቀ ነገር አለ የልጅ ምንድን ነው ሌሊ ጋር የሆነ ነገር ጀምሯል ስትለው ምንም ነገር የላት ብላ ነው። ቅምጥ ልም ልጅ ችላት ይሁን እንጂ ሄዶ አይቶ ሰላም ብሏት እንግዲህ በቃ አደራንቋት ግንባሯን ስሟት ምናምን ተመለሰ። እንግዲህ ፍቅርና ሮማንም ያው እንደተለመደው ጭቅጭቃቸውን በአዲስ መልኩ ጀምረዋል። አሹ ፍቅሩን ስለማትረደው ወደ ኪችን ወደ ሳሎን ያሰባለች በት ሄዳል ግን ደግሞ ማን ይረዳው ይሁን እንጂ ፍቅር አሁን ላይ እየማየ አሽኮ ከሮማን መኝታ ክፍል ነው አንቺ ሺህ በቅርሽ ላቸው አንድ ላይ እንዲያሮ ብላ ደግሞ ነገሩን አቀሳስራባቸዋለች። የፍቅር እናትም ኧረ በጭራሽ በሚለው ነበር የመለሰች። እንግዲህ ፍቅር አሁን ደግሞ ወደ ሮማን ዙራለች። ሌላ በኩል ደግሞ ይህ በአሁን ብርሃንን የሚወዳትና የሚያፈቅራት መስሎት ለታያት አዳይ ትልቅ ስጋት ሰርታለች። ለእህቷ መናገር ነበረባት። ከእህቷ ጋር የወጣላ ነው ማለት ነው። የመጨረሻው ዘመን ትላላችሁ እንግዲህ እህትና እና እህት አንድ ወንድ ማፍቀር፣ የህንድ እና የቱርክ ድራማ ሆነብኝ። አንዴ በሉ የዛሬ ውሎችን እንግዲህ የሚመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።